እኔ እንጃ፣ ብቻ ምን እንደነካው አላውቅም። ሰሞኑን ስሜቱ ሁላ ተቀይሯል። ደግሞ በዛ ላይ በየጨዋታው መሃል ሁሉ አፈቅርሻለሁ አፈቅርሻለሁ አፈቅርሻለሁ ይለኛል። ምናልባት አልባት ይሆን የሰራው ትልቅ ስህተት ይኖረው እንዴ? ለምን እንደዛልሽ፣ ከኔ በላይ ልምድ ስላለሽ መቼም የወንደችን ጸባይ ከኔ በላይ ታውቂያለሽ ብዬ ነው። አሁንም አልገባኝም። የኔውም ልክ እንደዚህ አይነት ባህሪ ነበረ። እንዴት አይነት ይቅርታ። ግን ደፈርሽኝ አትበይኝና፣ ባልሽን ምን ያህል ታምኘዋለሽ ሀና? የዛሬው ንግግሮችሽ በጣም ተለይተውብኛል። ምላርክ ሁሉም ወንዶች አንድ እየመሰሉኝ እኮ ነው። አስቢ እስኪ፣ የአንቺ ባል አንቺን እዚህ አስቀምጦ ሀና፣ ሌላ ወሬ መቀየር አንችላል። ቢያንስ ምክር ብትለቅሽኝ ብዬ እኮ ነው። በጣም ስለጨነቅኝ እኮ ነው። ፈጣሪ ያውቃል። አደራ ግን ልጁን ምንም ነገር ለማድረግ እንዳትሞክሪ። እና ልጁን ኬት አምጥቼ አሳድገዋለሁ እንደምትይኝ ምንም ነገር የለኝም። እኛ እናሳድገዋለን። ከፈለግሽ አንቺንም ልንረዳሽ እንችላለን። የእውነቴን ነው አስቴር። ከአእምሮ የበላይ የሆን ሽቢ ነው ልጁን እናሳድገዋለን ብዬ ራስ ወዳዱን ኩብሽ፣ አይደለም አይዞሽ፣ አንቺ ታሳድገዋለሽ። አንቺንም ቢሆን እኔ አግዝሻለሁ፣ ከጎንሽ ነኝ። አመሰግናለሁ። ግን ለምንድን ነው እስካሁን ልጅ ያልወለዳችሁት? ሳን ሞክር ቀርተን መስሎሽ? እምቢ ብሎን ነው። ችግሩ ያለው ከማን እንደሆን አልታወቀ። ከእኔ ነው እንዳላጣው ስለፈራው እስካሁን አልነገርኩትም። ተፌ ልጅ በጣም ይወዳል። እንዳላጣው ብዬ ምንም ነገር ነግሬው አላውቅም። በጣም ይገርማል። ሶስት እንኳን አልሞላኝም ምርመራውን ካደረግኩ ግን አሁንም ቢሆን ተስፋ አልቆርጥም። ሌላም ቦታ ሄጄ ቼክ አደርገዋለሁ። ፈጣሪ ልቤን አይቶ መጽናኛ ይሰጠኛል። በእውነት በጣም ነው የተገረምኩት አስሬ መናገር የምትፈልጉኝ በቀጥታ ተናገርም። እንድ እንኳን ደስ ያለህ ሚስት ማህን ናት። ምን አታስብ። መርዶ ብቻ ሳይሆን ሰርፕራይዝም ጭምር ነው ያለኝ። የሁለት ወር ልጅ በሆዴ ይዣለሁ ያልኩህ እውነቴን ነበር። ሴትዮ ምንድነው የምታወሪው? ዛሬ ለልጅ ያለህን ፍቅር አውቃለሁ። ይህን የመሰለ እንቁ የሆነ እድል እንዲያመልጥ አልፈልግም። ቆይ ግን አንቺ ምን አይተሽ ርካሽ ሆንሽ? ሴት ነሽ ደግሞ ምን አጠፋው ታውቂያለሽ? እኔ ስለነገርሽኝ ብቻ ሚስቴን እንዳከብራትና እንድወዳት ነው ያደረግሽ። እኔን ለማናደድ አስበህ ከሆነ ባታስበው ጥሩ ነው። ከዚህ በላይ ልታገሽ አልችልም እየቀለድኩ መስሎ ከሆነ እርጉዝ ነሽ? እርኩስ ነሽ እንጂ አንቺ ምን እርጉዝ ነሽ! እንደ ፈለግህ ልሰረውኝ ትችላለ። በኋላ ግን እኔኑ ልታመሰግነኝ እንደምትችል እርግጠኛ ነኝ። ምን ስላደረግሽ ነው የማመሰግነሽ? ልጅህን ስወልድልህ ዓይንህም በአይነ ሳሳይህ ልበለ ይበለኝ። የራሴው ጥፋት ነው ግን ባንቺ ጥፋት አስቴርን፣ ባጣት መቼም ለራሴ ቅርታ አላደርግለትም። አስቴር ዋሽታኛለች ማለት ነው? እመኝ ስለ አስቴር መጥፎ ነገር ለማውራት ብትሞክሪኝ፣ ፈጣሪ ለመንኝ ሲጣርጊ ነው የምገልሽ። ልጅ ይወዳል ብላኝ ነበረ ታዲያ ልጅ ለሚወለድለት አባት ከዚህ በላይ የሚስራት ምን የሚያስደስት ነገር አለ? እንደውም ሁሉንም እውነት እነግራታለሁ። ትዳርን ለማጣት ቆርጠ ተነስተሃል ማለት ነው። ትዳርን የማያጣሁት እሷ አንትቼ፣ ከአንቺ ጋር አልጋ ላይ ሰውጣል። ስለዚህ ንገራታ፣ ንገራታ፣ ያበጠ ይፈንዳ ቡም። ከዚያ በኋላ ምን ምርጫ ይኖርሃል? መቼ እሷ ብታባር የመጨረሻ ምርጫ የምትሆነው የልጅ እናት ናት አይደል? ተሳሳትኩ? ጭራቅ ጭራቅ ነሽ አንቺ ይህድ ላይ ያመልጠኝ አይገባም። ግን እኮ የሁለት ወር ጉዝ አይደለውም። ግን እንደምንም ብዬ አብሬው መተኛት አለብኝ። ከዛን የሰባት ወር ልጅ ይባላል። ወሃና ምን አይነት ፊዚክስ ነው የምሰራው? ቆይ ለበቀል መጥቼ ምንድነው የማደርገው? ምን እያደረግሽ ነው አንቺ ቆይ እንዴት ብትነቂኝ ነው መኝታ ቤት ድረስ የመጣሹ ተረጋጋ ምን ነው እንደዚህ የምትሆነው ነው ሚስት አሁን ተኳኩላ ወጣለች ምን ይታወቃል እሷም አንቺ ግን አይንሽ እፍረተ ቢስ ምን ሴት ነሽ ናፍቀኛል እውነት እኔ ደግሞ አስጠልተሽኛል ግራዋ ግራዋ ብለሽኝ እረ ቀስ ልትሞት ነው እንዴ አሁን ውጪልኝ ውጪልኝ እኮ ነው የምልሽ ጥሩ እንግዲያውስ አሁኑ ደውዬ ጉድህን ዘከዝክልሃለሁ። በፈጠረሽ አርጊውና እንደውም ገላግኝ። ካንቺ አንደበት ብትሰማው ይሻላል። እንቺ ደውዪላት በያን ነገር ያት እንቺ ስሜት አያቱም ተፈሪ ስሜያለሽ። አሁን ከክፍል ውጭልኝ። ስለአንቺም ስለ ልጅሽም ምንም አያገባኝም። ውጭልኝ፣ አሁን ውጭልኝ። ስሚ ስለ አንቺም ስለ ልጅሽም እኔ ምንም አያገባኝም። አልገባኝም። ምን እየተካሄደ ነው? አልሄድሽም ነበር እንዴ? እስካሁን ሳልሆንሽ ለካ ባልሽን ወስችው ነበር። ለማንኛውም መድገም አይጠበቅብኝም። ሁሉንም ሰምተሽዋል አይደል? እሺ፣ አሁን ቤት የለቀሽ ትወጭልኛለሽ። አሁንማ ግዳጅን ጨርሻለሁ። አንቺን ባቲ ልወጣልሽ ነበር። ባልሽ ለአንድ አመት ያልቀምጠው አድርጎኝ አስቀምጠው ነበር። ውጭልኝ እያልኩሽ እኮ ነው። በነገራችን ላይ በሆዴ ምንም ልጅ የለም ነበር፣ ቂም ብቻ ነው ያለው። ምን አልሽ? አንቺን ምንድን ነው አልሽው? አንቺ! ልካሽ አሁን አንቄ ሳልገርሽ ሂጂ! ውጪ! ውጪ! አንቺን ልክ ነበርሽ። ምንም ብታደርጊ እረዳሻለሁ። እኔ አሁን ካንቺ የምፈልገው ይቅርታሽን ብቻ ነው። ሄለስ ይቅርታ ታረግልኝ? ምን ዋሽቻለሁ? ምን እያልሽ ነው አስቴር? ትዝ ይልሃል? የዛሬ ዓመት የተጣላን ጊዜ፣ ትልቁ ክፍተት የተፈጠረው ያኔ ነበር። በአንተ ብቻ አልነበረም ክፍተቱ ማለት። እኔ ግን ምን አይነቷን ማረባ ሴት ነኝ? ምን እያልሽ ነው አስቴር? እንደዛ አመል የነሳህ የልጅ ጉዳይ ይመስሉኝ ከጓደኛ ከሰለሞን ጋር። ከሰለሞን ጋር ምን? ከእሱ ጋር ተኝቻለሁ። ምን ችግሩ ያለው ከአንተ መስሎኝ፣ ልጅ እንድናገኝ ብዬ ነበር ያን ያደረግኩት። ነገር ግን ከሦስት ወር በኋላ ስመረመር እኔ ነበርኩ መውለድም አልችለም። እባክህን ይቅር በለኝ። የኔ በደል በልጦ ሳለ አንቺ፣ እግሬ ስራት ወርቂ፣ አንቺ ብቻ ይቅርታ አርጊልኝ ከቻልሽ ሄሎ ተፈሪ፣ እባክህ እንዳዘጋው። የእውነቴን እርጉዝ ነኝ እኮ ነው የምልህ። እሺ አሁን ቆይ፣ ትገባለሁ። የት ሆናለሁ? እንደዚህ ሆኜ ካላመንከኝ አግኘኝና፣ ይሄ እኔ ምንም አርፍበት ዘመድ የለኝም። ቆይ ጎዳና ሌሎ ደግ ወይን ያና መጨረሻ። እሺ ይሁን፣ እሺ። አሁን የት ነው መሆነው? ጎዳና ሌሎ ይሁን መጨረሻ